ቤታየው አውቃ እንደ ቤታየው መረን የለም። ጎንደርና ጎጃም እንዴት እንደምታጋጭ። እኔ እኮ የሚጠሉኝ ጎንደሬ ስለሆን፣ አንቺ ከየት አባሽ መጠሽ ነው? ጎንደር የምተኙ ሀረር አድርገሽ ሀረር ተወልደሽ እያያችሁ ነው። ጎንደሬ ስለሆንኩ ነው የሚጠሉኝ ትላለች። በናና የሚባል አሁን ጎንደሬ ይሁን አይሁን አላቅም፣ ግን ያው በቪዲዮ ካላየሁት አላቅም። ግን ነው ነው ብለዋል የሆኑ ሰዎች አማክረዋል። አሮን ነው ዋይ ከእንትን የሚለው ምናልባት ፍቅረኛዋ ሊሆን ይችላል፣ አላቅም በናና በጣም በጣም እንትን ነው። ግን በናናንም ካያችሁት ምና ጎንደር ልጅ ሲያጠላን የሚሉ በናና በናና አልፈታትም። እግዚአብሔር እኔ እንዲያውም ቤት ታየውን ብቻ ነው የሚይዘው ከአሁን በኋላ ሌላውን ፈትቻለሁ። ለምን እንደወጣ ካላችሁ ሌላው በአማራ ዝባይ አይነግድም እኔ በጣም በሚገርባችሁ ነገር አውቄ እችኮ ስዕል አድኖ ስዕል አድኖ ናለች። ቤታየው የኦርቶዶክስ ተዋህዶ አርባ አምስተኛ ታቦት የሆነችው ቤታዮ ናት። ጎንደር ሴቶችና ይሁኑ አይሁኑ አላውቅም። ጎንደርን ላሉ ግሩፕ ሰርተዋል። ስዕል አድኖ የሆነችው ቤታዮ ነው የሚያመልኩት። ቤታዮ ማለት የዮናስ ሴጋ አዲስ አበባ ገብቶ እልል ሆቴል እልል እያለ አማራን በዛ ደረጃ ሲያዋርድ የሚደግፋት ቤታዮ እንዳሉ ኦሮሞ ናቸው ጓደኞቹ። ተመልከቱ አንበሳ የሚያወርዱላት ትግሬዎች ናቸው። አንበሳ የሚያወርዱላት ለእኔ ዳልቻ አንበሳ አንድ ቅላ ወርዱኛ ያቅም ላሳያችሁ። ለቤት ታየው ሲያወርድ የዳልቻ ጭን ገረድ ነበረች የኩማ ገርፍሬን ነበረች። ስለዚህ አማራው ግን አልሰማኝ ስላለ እኔ እኮ ማሽቃበጥ አልችልበትም ታውቃላችሁ። አልሰማኝ አለ። ታሳያችሁ አሁን ቤት ታየው ቤት የዮናስ አስብሶ ይጋቤል ሊያደረጉት እነዚህ ፀረ ፕሮቴስታንቶች፣ ጴንጤዎች እኮ ከበረት ተነስቷል የሚሳደቡት ዮናሴ ጋር ኦርቶዶክስ ተዋህዶች እየገቡ ጴንጤን ይሳደባሉ። በየቤታቸው ቤታቸውን ከፍተው ይሳደባሉ። ቤታየው ውስጥ ገብቶ ይኔ እግዚአብሔር ምን አይነት የተረገመ አሁን በእሱ ቤት እንትም መሆኑ ነው ስትሳደብ እናት በዚህ ትውጣል ምናምን ስለምሙ ምናምን ስታወራ ምንም አይናትም። ቄሱ ሶስት ሺህ ሰው እንዲያየው ዘሎ ይገባል። ቤታየው ቤት የአማራ ጠላት ቤታየው ናት። በናና አማራ ስትከፋፍል ነው እኔ በናና አስወር ነው የምልህ። ለአማራ መቆም ከፈለክ አማራን አትከፋፍል። ጎንደሬ፣ ጎጃሜ፣ ወሎዬ፣ ሸዋዬ ምናምን አውቀ ጎጃምን ትጠላለህ የጎጃም አማራው ትጠላለህ፣ ትከፋፍላችኋለህ። እኔ እንደናንተ የብሔር ፖለቲካ አላራምድም። ሁላችሁም ትደብሩኛላችሁ። የብሔር ፖለቲካ አላራምድም። እኔ ግን አማራ የሆነ ሰው ይምጣና ቤታዬው ለአማራ የምትሰራው የምታደርገውን ነገር ንገሩኝ። አንድ ያደረገችው ለአማራ አንድ ያደረገችው ናፍኝ ትነግዳለች። ዩቱባን ከፍታለች፣ ትነግድባቸዋለች፣ ትሳደባለች። ተሳዳቢ ነሽ፣ መቼም ቢሆን ቢሆን ከስድብ አትወጭም። እርግማን ነው የማይለወጡ ሰዎች። እርግማን ተሳዳቢ ነሽ፣ እድሜ ልክሽ ትሳደብያለች። እየተሳደብች እዛው ትከራሽ፣ ትሞቻለች። አትለወጥም፣ ምክንያቱም አባቷ እያጨበጨበ እያጨበጨበ ነው። ትሚ አባቷ በስድብ ገንዘብ ነው የሚበላው። አባቷ ቤታየሁ ለአባቷ በተሳደበችበት ገንዘብ እየላከች ነው የምታበላው። አባቷ እልል እያለ በስድብ ገንዘብ የሚበላ አስባችኋል? እርግማን እኮ ነው። አሁን አስባችኋል? እኔ ልጆቼ አድገው ቲክቶክ ከፍተው እየተሳደቡ እኔን ሲጦሩኝ። አማራ አይደለችም ቤታየሁ፣ አማራ አይደለችም። እናቷ አውሮ። ሰላም ነው። አብርሃም እንዴት ነህ? ሰላም ሰላም ነው እግዚአብሔር ይመስገን። በእናት ቤታየው እኮ ጥሩ ልጅ ነች፣ ልጅ ነች ብታጠፋም። ደግሞ ደንቆሮ፣ አንተ ራስ ተግሬ ነ። ይኸውላችሁ፣ ጥሩ ማለት ምንድን ነው? ጥሩ ማለት ጥሩ ማለት ምንድን ነው? ሸርሙጥነት፣ ሸርሙጥነት ሽርሙጥና ነው ጥሩነት። እነዚህ ደንቆሮ ሽርሙጥነት። እስኪ እናዳምጠው፣ የቤታየውን እስኪ የቤታየውን መልካምነት እንየው። ኦርቶዶክስ ተዋህዶች ገና በቤታችሁ እሳት ነው የሚወርደው። አስወግዱ እንደዚህ አይነት ሰዎችን። ጳጳሳቶች፣ ቄሶች ቤታየው ቤት ነው የሚገቡት። የሆነ አስጌጋ ቤት ነው የሚገቡት። አየኔ ጌታ። አይ እግዚአብሔር ሲያዋርድ ግን አያችሁ፣ በገዛ በገዛ በተዋህዶ ልጅ በምትሉት በእናትና ልጅ የሚሉ እያስረገጣችሁ ነው። ይኸውላችሁ ተመልከቱ። አሁንም ገና በቤታየው ደግሞ በእኔ ያስረግጣችኋል። እኔ አልፋታችሁም። እናንተ የኢትዮጵያ የኢትዮጵያ በሽታዎች ናቸው። ላሳያችሁ እኔን እዩ። መውጫ የሰዓት ስለደረሰ አምስት ሺህ አንድ መቶ ይዞ እናትና ልጁ እያለ የመጀመሪያው ቅድም እናንተ ያነሳችሁት ነገር አለ። የአንድ ሳንቲም ግልባችሁ ቤታየው፣ የአንድ ሳንቲም ግልባችሁ ጌታ ምስክሬ፣ የአንድ ሳንቲም ግልባችሁ እርግጠኛ ነህ አዎ እንዴ እግዚአብሔርን ለሌላው ፍጡር የፈጠራት እመቤታችን ማርያም ነው ማርያም ሰው ናት እሺ እኔ አሁን ሰው ናት ብዬ ብናገር ተሳስቻለሁ እንደዛ ነው የምታስበው እኔ ሰው ናት ማርያም ሰማ አሉ ሌላው አሽቃባጭ አልፈልግም። አሽቃባጭ ዘረኛ፣ አሽቃባጭ አስመሳይ፣ ከአማራም ለአማራ የምትታገሉ ተሳዳቢን ባለጌን የማደግፉ አ ለአማራ የሚታገሉ እነማን እነማን ሆናለ? ለአማራ የተሳሳተ እንደሆነ ነወይ? እግዚአብሔር የአማራን ሕዝብ እያስጨረሳችሁት ያላችሁት እናንተ ናችሁ። እኔ ከእናንተ ብልጽግና መንግስት ይሻላል ከእናንተ እዛው መንግስት ነው ተደራጅቶ እናንተ እኮ ኦርቶዶክስ ተዋህዶ በዚህ ደረጃ የሚያዋርድ ቤታዮ ዮናስ ሴጋ ተመልከቱ እንዳለ ባለማዕተብ ናቸው ተሳዳሪዎች ባለማዕተቡ አንድ ቤተ በእግዚአብሔር ሀይል አይደለም እኮ አሁን የሚያምኑት የሚያምኑት በምንድን ነው ሃይማኖትን በሃይማኖት በመሰዳደብ ነው ማሸነፍ የሚፈልጉት አሁን እኔ የምሬን ለመናገር ዮኒ ማኛ ቤትና ቤታዮ ቤት የሚገቡትን ሰዎች እነሱ ማለኩ ሰው ለምንድን ነው እንትናቸው ላይ ተሳዳቢዎች የሚደግፉት? አሉ የሚባሉ የኦርቶዶክስ ቄስ ከሆነ የጴንጤ እንትኖች ከሆኑ ምሁራን ነን የሚሉ ከሆኑ ምንድን ነው የምትለውን። ከዚህ ምንም እኮ የምጠብቀው ነገር የለም፣ ነቲንግ አልጠብቅም። ስለዚህ ህዝቡ መስተካከል አለበት። ቤታዮ ማንነቷ ነው መሳደብ። አልሳደብም ካለች አንድ ዓመት ሊያማት ይችላል። እንትናም እንደዛው ነው። ዮናስ ሄጋውም እንደዛ ነው። ሰው ማንነቱን መቀየር አትችልም። ማንነቱ የምትቀይረው ምንድን ነው? በጣም ሳይኮሎጂካሊ ምክር ሰተኸው እጅግ በጣም አንዳንድ ጽሁፈቶች ወይም በህክምና አድርገ ነው። ቤታዮን በአንዴ መቀየር አይቻልም። የሆኒስ ሄገውንም በአንዴ መቀየር አይቻልም። ሁለቱም የመሳደብ ማንነት አላቸው። ዲያር በቃ እንትን ተሳዳቢ ናቸው ከማንነታቸው። ነገር ግን ተወቃሽ የሆነው ማን ነው? የኦርቶዶክስ ቄሶች፣ የኦርቶዶክስ አስተማሪዎች የጴንጤ ምሁራንን የሚሉ ሰዎች እነሱ ሲገቡ ለእነሱ ጊፍት የሚሰጡት እነማን ናቸው? ህዝቡ ነው። እኔ ለምሳሌ ዮኒ ማኛውን አንተ አሁን ከዚህ በኋላ እንድትናገረው እንደም ምንም አያስፈልግም። ለምን አምስት አመት ሙሉ ዘሴም ነው። አሁን ነገ ይመጣል፣ አመጣዋለሁ። እንደውም አሁን እኔ ምንጠቃለ ለምን እጣለዋለሁ? እነዚህ ሰዎች ቄስ፣ ጳጳሳት የሆነ ስጋ ሲገቡ የነበሩ ቤታየው መግባት ጀመረው። ተሳዳቢ ቤት ፈልገው ባለጌ ቤት ፈልገው። አከብርሻለሁ። አንቺ እኮ ትልቅ ሰው ነሽ። አንቺ እኮ ምስኪን ነሽ። አሁን የአብርሃም የሚባለው አስወርት ጋር ፖለቲካ ይችላል ተብሎ መልካም ሰው ነው ተብሎ ያመጡት ሰው ነው። ምን ያህል ለአማራ፣ ምን ያህል ማሀይምነት እንደሚያስተምሩት አያለ። አሁን ቤት ታየው ናት። ለአማራ እንዲው ምስል የምትሆነው አይገባቸውም። እኔ እኮ እየቀለድኩባችሁ ነበር። ስለ አድኖ ሆናችሁባት አርባ አምስተኛ ታቦት ሆነችባቸሁ። ምንላቸው አለመሰለም ቤታዩ ማለት የዋና እሷ እኮ ለምን ሰይጣን አይሆንም? ጓደኛ በጣም ደደብ መሆናቸውን የምታውቀው እኔ በጣም በጣም በስማርት መንገድ ነው የሄድኩባቸው። ቤታዩ እኮ ማለት የዋናት እላቸዋለሁ። ይኸው እሷ አማራ ቢሰደብ ኦርቶዶክስ ቢሰደብ ምንም አይመስላትም። ለምን ሰይጣን አትሆንም? ጓደኛ ከሆንክ ጓደኛ ከሆንክ ለኩማ እንግዲህ አይታላረለ ትራክ ላይ አስፈንድዶ ትራክ ላይ ነበር የሚያወጣት። ይህን ደግሞ ያለው ዳልቻ ራሱ ዳልቻ ሸራ አድርጉለት ይሄን ደግሞ ይናገር እውነቱን መጡ ትራክ ላይ ኩማ አሁን ኩማ ተለውጣል ጌታን አግኝቻለሁ ብላል እሺ ይመቸው ስምንት ወራ ይተናል አጥልሽ አይደል እንደ ትራክ ላይ እያወጣ ሲደክላት የነበረው ለዛ ነው ፍቅር አላት ትራክ ላይ ትራክ ላይ የሚያወጣት የነበረች ነው አባቹ ግን መጣ ኦሮሞን ትሳደባለች ኦሮሞን ልክ ጂጂ ትግሬን ትጠላለች አይደል ትግሬን በጣም ነው የምትሳደቡ ትግሬዎች ሲሞቱ ሻምፒዮን ከፍታለች አማራዎች ሲሞቱ ሻምፒዮን ከፍታለች ከትግሬ ጋር ነው የምትተኛው መራዊ የሚባል ው ወዳው ፍቅር ይዟት እስካሁን ድረስ ምን እያደረገች ነው? ቤታየው ማለት መርዛማ የአማራ ህዝብ መጨረሻው እኔ እነግራችኋለሁ። አሁን ሁሉም ፈትቻለሁ፣ ቤታየውን ግን ልካስቀበታለሁ፣ አሳያችኋለሁ። ለምን ከእሷ ቤት ቄስ ባይገባ ምንም አላትም፣ አያገባኝም። እኔ ተራ ሸርሙጥ አላወራም፣ ከተራ ሴት አራሬ ጋር አላወራም። እኔ ቤታየውን የምናገራት ቢኮዝ ቄሶች ይገባሉ፣ መምህር የሚባሉ ይገባሉ። ባለጌናት ጋጣ ወጥ ናት። ኦሮሞን ተሳደባለች፣ ትግሬን ተሳደባለች። ኦሮሞ ናት። አማራ ስለምጠላ ነው። ጌች አማራ አማራ ስላልሆነች በአማራ ስም ሙልጭ አርጋ ትግሬና ኦሮሞን ተሳደባለች። ትግሬዎች ጊፍት ይሰጧታል። ድሬዳዋ ውስጥ እኮ ባይዘ ያብዛኛው እንደዛ ናቸው እኮ ላይክ አማራ ጣል ሆኖ ነው የሚያድጉት። ግን ሳይኮሎጂን ተመልከት፣ ሳይኮሎጂን ተመልከት። እውነት አማራ ብትሆን እንዴ? ቆይ ቆይ ቆይ እኔ እኮ ትግሬ አንድ ሰው ሲሰድባት፣ ብሄርን የምትሳደበው ብሄርን የምትሰድብ ከሆነ ሰው ሁሉ ብሄርን ይጠላል። ምንድን ነው የሚለው? ቤታዩ አማራ ናት እንድትባል ነው አይደል? አማራ አይደለችም፣ አሰማዋለሁ። አማራ አይደለችም። እናቷ ኦሮሞ ናት፣ ፋክት። አባቷ ደግሞ አይ፣ ጋረንቲዩ ትግሬ ነው። ቢገፋት ትግሬ ነው። ለምን እንዳሉ ጊፍት የሚሰጧት ትግሬዎችና ኦሮሞዎች ናቸው። አይጠሏትም። ኦሮሞዎች ነ አማራ ግን ያደረጋሉ መስል በአረንጓዴ ቢጫ ቀይ ይመጣሉ። አማራ መስለው ይመጣሉ። የአማራን ተራሉ ይመጣሉ። እንዳሉ አንተ እስኪ እስኪ ልንገረ አማራ ስድብ ይወዳ? አማራ አይወድም። ለምንድን የአማራ ሕዝብ ባለጌ፣ ሴት አዳሪ፣ በአደባባይ ሴት ልጅ ሆና አማራ ሴት ልጅ ሆና እናት ትነች ምናምን የምትል ሴት ልጅ ያዳምጣል አማራ ወንድ? አማራ በባህሪው ሲሰደብ የሚያለቅስ እኮ ነው። አደለም፣ መውደድ ቀርቶ ሳትመታው ስትሰድቦ ያለቅሳል። ስድብ አይችልም የአማራ ብሔር። እኔ አሁን ስድብ አልወድም ታውቃለህ። በጣም ነው የሚያመኝ። እኔ ሰላም አሽቃባጭ አልፈልግም እግዚአብሔርን። አሁን አንቺም ግማሽ ትግራይ ስለሆንሽ አሮን ነው፣ ለምን እንደሆነ አላውቅም። መጠሽ ሰምተሽ እንዳልሰማሽ የምትሆኝ ይደብራል። ይሄ ይደብራል። ምክንያቱም ጆሯችን እየሰማ አይናችን የሚያየውን ሽርሙጥና እለጥፍላችኋለሁ ፌስቡክ ላይ፣ ግቡና ላሳያችሁ ይዘገንናል። እኔ እኮ አሁን እሷ ጨዋ መስላ ምናምን እጂ ወፌ ቆመች፣ ወፌ ቆመች፣ ወፌ ቆመች፣ አልቀመጥ አለች እኮ እስከ ዛሬ ድረስ ቁመሽ ማታውቂ፣ አሁን የቆምሽው፣ አሁን የቆምሽው መንቀሳቀስ እንኳ አትችይም። እስኪ ዳንሽ፣ እስኪ ተገልበጪ፣ አትችልም። እስኪ እንትንከባለን፣ እስኪ ወንድ ከሆነች አምስት አንበሳና ወርድላ ሰላም አስወርት ጋር አልፈልግም። ከኔ ጋር የምታይ እኔ አልወድም እንደዚህ አይነት ነገር ማውራት እኮ አልቻልኩም፣ አጠገብ ባሌ ስለነበረ እግዚአብሔር ለምልሽ ብዙ ጊዜ ፖለቲካ ታደፈርሻለሽ ልሽ። ለአማራ ህዝብ አንደኛ ኢትዮጵያዊ ነን፣ አማራ ነኝ፣ ለኢትዮጵያ በዲሞክራሲ ነው የማምነው። ማንም ብሔር አልጠላም። አንዳንድ ጊዜ ትግሬ ነው ኦሮሞ ነው ስል ሰዎች ኦሮሞ እና ትግሬ የጠናው ይመስላቸዋል። አይደለም። ብሔራዊ ማንነትሽ ያ ከሆነ ያመሆን ያለብሽ። አልጠላም፣ ትግሬን አልጠላም፣ ኦሮሞ አልጠላም። ኢትዮጵያዊ ነኝ፣ በዲሞክራሲ ነው የማምነው፣ አማራ ነኝ። ሰላም ቤታየውክ ስድቧን ባሰማሽ ስህል አድኖ እኮ ነው የሆነችው። ስህል አድኖ አንተ እኳን ጎንደሬ ስለሆን ከአማራ ክልል ስላደግ ስድብ አታውቅም። እኛ ደግሞ ያደግነው ሀረር ምናምን ይሄ ናዝሬት የሚባለው ቦታ እንዲ ነው የምናወራው። ተመልሰን ቂም አንይዝም፣ እንረሳለን። እናንተ ደግሞ አንቺ እኮ አንቺ እየነገርሽ ነው። መሳደቡ ብቻ እኮ አለም። መሳደቡ ብቻ እንደ ቤታየው ጎጃም እና ጎንደርን የሚያባላ ሰው የለውም። ኦኬ እኔ ጎጠኞች አሉ ከእሷ ጋር የጎጠኞች ፖለቲከኛ ተደራጅ ልንገርካ እሱ ላይ የምትለው ላይ እኔ አሁን ቤታ ይልክ የምትሳደበው በእርግጥ ማንነቷን ሲነኩን እኔ የምደብረኝ ግን ጎጡ ላይ የምትለው እሷ ክሮቤል ምናም የምትላቸው እነዚህ መማር ባዳወይ ኩሩቤል ጎንደር አይደለም። ቪዲዮ አለኝ እኔ ኩሩቤል መቶ ፐርሰንት ጎንደር አይደለም አማራም አይደለም። የቪዲዮ መረጃ ካሳየውሽ ታምኛለሽ። እራሱ እየተናገረ ከየት እንደመጣ ባናና። ኖ ኖ ባናና ኩሩቤልም በጣም ነው እምጣለው በጣም ከምጣለው አሁን እሱ ኦርቶዶክስ ቄሱ ነው አለ ወጣል ከፖለቲካው። አዎ ግን በቃ ይሄ ጎጥ ፖለቲካ ይኸውልሽ ተደራሽ ምን ያደርጋሉ መሰለች አገባኝ ጎጠኝነታቸሁን አገባኝ እኔ ጎንደሬ ነኝ ጥርት ያልኩኝ ጎንደሬ ነኝ ጥርት ያለ ጎንደሬ የሚባል አማራ ነው ጥርት ያልኩ አማራ እኛ አማራ ያል ነው ሰላም አንቺም ሳምታይምስ አይዶንት ዋይ ልህ አላውቅም ብሽሽቂ ምናል አቅም እያወቅሽም ሳታውቂ አማራ የማይጠቅመውን ነገር ትናገርልሻለህ። ለምን መሰለሽ አሁን አማራ ወደድሽም ጠላሽም መቸም ቢሆን ብሔርተኛ አይሆንም። ግደዩ ብሔርተኛ ሆነ ማለት ተሸነፈ ማለት ነው። እደዚህ በአማራነቱ ይደራደራል እያልኩኝ አላለም። ብሔርተኛ ግን አይሆንም። የቲፒልፍን የብሔር ፖለቲካ ተቀበል እያልሽ እኮ ነው። ኖ፣ እኔ ብሔርተኛ ሆኖ ይድናል ብያ አላስብም። ኢትዮጵያዊነት ነው እሱማ። ግን ብሔርተኛ በሞላበት አሁን ያልገባህን ነገር ምን አለ መሰለህ አብዛኛው የድሬዳዋ ሰው ሁሉም የኢትዮጵያ ሕዝብ አንቺ ስለምትሳደቢ ጀስትፋይ ማድረግ ትፈልጊያለሽ። እንደ ሰላም ትሳደባለች፣ ታዲያ እሷ ባለጌ አደለች? ባለጌ ነው የሚሳደብ ሰው ባለጌ ነው። ግን ልዩነቱ ምን መሰለሽ? አንቺ ጌሚ እየተጫወትሽ ፕሮፓጋንዳ እየሰራሽ ምን እያልሽ እየሰራሽ አይደለም አንቺ ራስሽ ወክለሽ ነው የምትናገር፣ አማራ ወክለሽ አይደለም። አማራና ትግሬ ነሽ ራስሽን ወክለሽ ነው የምትናገር።